ሙስሊሞቹ ናችሁ እንጂ አትሙቱ ብሎናል አላህ ተባረከ ወተዓላ። ሙስሊሞቹ ነን እንጂ እንዳንሞት ሙስሊሞች ማለት በአላህ ተባረክ ወተዓላ ትዕዛዝ መሰረት የሚንቀሳቀሱ ናቸውና የሙስሊሞችን፣ የሙእሚኖችን፣ የሙተቆችን አላህን ፈሪ የሆኑ ሰዎችን ባህርያት ልትላበሱም ይገባል፣ ልንላበስ ይገባል። የአላህ ፈሪሃን አላህ የሚባሉት ሙተቆች የአላህ ወዳጆች ናቸው። ጀነት ለእነሱ ብቻ ነው የተዘጋጀችው።

ረመዳን ትልቅ የሆነ ቻንስ ትልቅ የሆነ እድል ትልቅ የሆነ ፍርሷ ነው። ሀቂቀተን በዱንያም በአኼራም ልንጠቀምበት የሚችል የሆነ ትልቅ ቻንስና ትልቅ እድል ነው። አላህ ተባረከ ወተዓላ በየአመቱ ለነቢዩ ዐለይሂ ሶላቱ ወሰላም ኡመቶች ያስቀመጠው ትልቅ የሆነ ባዛር በርካሽና ቀላል በሆነ ዋጋ የሚገኝ ትንሽ ነገር ሰርተህ እድሜ ልክህን የማታገኘውም ሥራ እድሜ ልክህን ብትሰራ ከረመዳን ውጭ ብሰራ የማታገኘውን የሚገኝበት ወር ነው። ታዲያ ይህንን ወር በአግባቡ ልንጠቀምበት ይገባል። ወላሂ በምንም ነገር ቢመዘን ረመዳን የሚያክል ነገር በፍጹም አይገኝም። በፍጹም የአላህ መልእክተኛ ላይ ሶላቱ ወሰላም እንዳሉት ምናሉ ሰነዱ ላይ ድክመት ቢኖርበትም ኡመቶቼ ረመዳን ውስጥ ላይ ያለውን አጅርእና ሚንዳ ቢያውቁ ኑሮ ሁሉም እድሜ ልካቸው ሙሉ

መክፊራ ለማግኘት ሰበብ የሚሆኑ ነገሮችን የላህን ማህርታ ወንጀላችን እንዲማርልን ማለት ነው። የነት ለመግባት ሰበብ የሆኑ ነገሮችን ብንሰራ ይገባል። የአላህ መልእክተኛ አለህ ሰላቱ ወሰላም ሚንበር ላይ ቁመው ወደ ወንበር ላይ ከወጡ በኋላ ሙባሸረተን እንደወጡ ሶስት ጊዜ አሚን አሚን አሚን አሉ። ከዛም ምሁነህ ነው ሲሏቸው ሶስት ነገሮችን ጠቀሱ። ከዛው መካከል አንዱ እናትና አባቱን ወይም ከእናትና ከአባቱ አንዱን አግኝቶ በእነሱ ሰበብ ጀነት ሳይገባ የቀረን ሰው አላህ ከረሕመቱ ያርቀው በእነሱ ያልተጠቀመባቸውን ሰው አላህ ያርቀው ብሎ ጅብሪል ዱዓ አደረገ። ከዛ እሳቸው አሚን በል አላቸውና አሚን አሉ። አሚን አልኩኝ ያው የሰማችሁኝን አሚን አልኩኝ አሉ። ሁለተኛው ደግሞ የረመዷን ወር ገብቶበት ወንጀሉ ሳይማር እንደምታቁት ረመዷንን የጾመ ኢማነን ወህቲሳበን ጉፊረ ለሁ ማ ተቀደመ ሚን ዘንቢህ ረመዷንን የቆመ ኢማነን ወህቲሳበን ሌሊቱን የሰገደ። አምኖ ከአላህ አጅሩን ፈልጎ ጉፊረ ለሁ ማ ተቀደመ ሚን ዘንብህ ብለዋል። ሌይለተል ቀድርን የቆመ ሶስት ነገሮች አሉ። ከነዚህ አንዱንም ሳያገኝ ቀርቶ ሳይማር የወጣ ሰው ፈአብዓደሁ፣ አላህ ያርቀው ብሎ ጅብሪል ዱዓ አደረገ። ከዛም አሚን በል አለኝ፣ አሚን አልኩኝ አሉ ነብያችን አለይሂ ሰላቱ ወሰላም። ሶስተኛ የአላህ መልእክተኛ አለይሂ ሰላቱ ወሰላም ስማቸው ተነስቶ፣ ያንተ ስም ሲነሳ ባንተ ላይ ሰለዋት ያላወረደን ሰው አላህ ከረሕመቱ ያርቀው። አሚን በል አለኝ አሚና አልኩኛያሉ ነቢያችን ዓለይሂ ሰላቱ ወሰላም። ኢባደ አላህ ወላህ የረመዷንን አግኝተን ሳንጠቀምበት ካለፍ የኪሳራ ኪሳራ ነው። ለምን ብዙ ነገሮች በእኛ ላይ በመጥፎ ነገር በረክ ይላሉ። ጅብሪል እንደምታዩት የአላህ መልእክተኛ ዓለይሂ ሰላቱ ሰላም፣ እንደምታዩቸው፣ ሌሎችም ልክ እንደዚሁ ወሩ በራሱ ማለት ነው። ስለዚህ ይህን ወር ልንጠቀምበት ይገባል። ጾማችንን ጠብቀው ከሚያበላሽ ነገር፣ ቅያመ ሌላችንን ጠብቀው ከሚያበላሽ ነገር፣ ብዙ ጊዜ ቁመን እናድራለን ወገባችን እየተ እየተቅመደመደ እየደከመን ብዙ ችግሮችን ተቋቁመን እንሰግዳለን። ነገር ግን ስግደታችንን የሚያበላሽብን ነገር እንጠብቅ። ይሄን ከቁርአንና ከሐዲስ ላይ ያሉ ነገሮችን በመማር ነው። ይሄን ገንዘባችንን፣ ህይወታችንን፣ ደማችንን፣ ሀብታችንን ከምንጠብቀው በላይ ይሄንን ጾማችንን ልንጠብቀው ይገባል። አጅራችን የሚቀንስ ወይም ከናካቴው የሚያጠፋን ነገር አሉባልታ ወሬዎችን፣ ዛዛታዎችን፣ የሐሰት ወሬዎችን እንጠንቀቅ። በአንድ አፍታ ምናልባት አንተ ቦታ አሳሰተው የውሸት ወሬ ካወራህ ጾምህ ስለሚበላሽ ማለት ነው። ምናልባት ፈታሃልና ቀቦ አውጣላት ትባል ትችላለህ። ፊል ሐቂቃ አጅሩ ግን ይበላሽ ይባሃል። መለም የደዕ ቀውለ ዙሪ ቀውለ ዙሪ ወልዓመለ ብሂ ፈለይሰ ሊላሂ ሓጀቱን ፊ አየዳዓ ጣዕመሁ ወሸራበህ ነው ያሉት የአላህ መልእክተኛ ዐለይሂ ሰላቱ ወሰላም። ወንድሞች ሰው ሲገናኝ ብዙ አይነት ወሬዎች እናወራለን የተለያዩ ቀልዶች እናደርጋለን። ቀውለ ዙር የሚባለው ሐሰተኛ ወሬ ማለት ነው። ምንም ይሁን ምን፣ በቀልድም ይሁን ለምንም ይሁን እንጠንቀቅ። ለዱንያ ወይም ለአኼራ ፋኢዳ የሌለውን ወሬ እንታቀብ። በዚህው በረመዷን ወር ላይ ተውበት ልናበዛና ትክክለኛ ተውበት ልናደርግ ይገባል። ያለፈው ወንጀላችን ተምሮ ለወደፊትም መሰረት እንድንጥር፣ ዒባደላህ ተውበትን እናብዛ። ባላህ እንታገዝ። በሶላት በጾም በትዕግስት እንታገዝ። መልካም ስራዎች ይቀላሉ። መጀመሪያ አላህን ስንለምነው ነው። ጾም በአግባቡ ከጾምን ትክክለኛ ሶላት ከሰገድን ወላሂ ዒባዳ ይቀልልናል፣ ወንጀሎች ከኛ ይርቃሉ። እነሱ በራሳቸው ሐያ ይይዛቸዋል። ወንጀሎቹ በራሳቸው ወዳንተ እንዳይቀርቡ ሰዎች ጥፋተኛ የሆኑ አካሎች ይርቁሃል። ስለዚህ ይህን አድርግ። እነ ሶላተ ተንሃ ዐን አልፈሕሻእ ወልሙንከር ብሏል አላህ ተባረከ ወተዓላ። መሰላቸት ዝንጉነትን እንለፈው፣ እንተወው ይሄ ረመዷን ማለት ፈህየ አያሙን ማዕዱዳት ፈማ አቀለሃ ምን አያም ሰናህ። የአመቱን ቀናት ስናየው እነዚህ ሰላሳ ቀናት ምናልባት ከሞሉ ወይም ሀያ ዘጠኝ ቀን እነሱም ሰባቱ አለቀ። ሱብሓንላህ ትንሽ ጊዜዎች ናቸው። በእነዚህ ሰዓታቶች ውስጥ ብዙ ነገር የሚገኝበት ከሰማኒያ ሦስት ዓመት በላይ አመቱን ሙሉ ሰውየው ሰማኒያ ሦስት ዓመት ማለት ዕድሜ ልኩን ሙሉ ቢሰራ የማያገኘውን በአንዲት ለሊት የሚገኝበት ወር ነው። እሷን ለማግኘት ደፋ ቀና ማለት ይጠበቅብናል። ዒባደላህ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም በአላህ ታገዙ፣ ደካማ አትሁኑ ብለውናል። ኢስተዒን ቢላህ ወላ ተዕጀዝ። ሰው የሆነውን መሆን ትችላለህ። ነቢይና መላይካ መሆን አትችልም። ነገር ግን ከዛ ውጭ ያሉ ነገሮችን ማንኛውንም መሆን ይቻላል። አላህ እንለምን፣ ደፋ ቀና እንበል፣ ሰበብ እናድረስ። ዕባደላህ

ወሰሉ አፍሉታ ልአኪረ ካሶተን በተለይም የመጨረሻውን አንድ ሶስተኛ የሌሊቱ ሁለት ሶስተኛ ከሄደ በኋላ ያለው ከስምንት ሰዓት አካባቢ በኋላ ያለውን ሰዓት የበለጠ ልንጠቀምበት ይገባል። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም በሁሉም ሌሊቶች አሉ፣ በእያንዳንዱ ሌሊት አንዲት ሰዓት አለች። አንድ ባሪያ አላህን ተባረከ ወተዓላ የሆነ ነገር አድርግልኝ ብሎ እዛች ሰዓት ላይ ቢጠይቅ የማትመለስ የሆነች ማለት

ለአንተ ምንም ያልመሰለችህ እዲያው ዘንዳ ስትደርስ ግን ብዙ ሐጃዎችን የምትፈጽምለት ብዙ ችግሮችን የምታወጣለት ስለሆነች ሰደቃ ባቡ ሰደቀቲ የአላህን ተባረከ ወተዓላ የራህመት በር ከፋችዎች ናቸው። ወላ ሲየማ فی هذا الشهر المبارك በዚህ በተከበረ ወር ላይ ሲሆን ደግሞ የበለጠ ነው የሚልሆነው። አላህን ማውሳት ዚክር፣ አላህ ከሁሉም በላይ ከፍ ያለ ነውና አላህን እናውሳ በመንገድም በመኪና ላይ ያላችሁ ሹፌሮችም ብትሆኑ ወከዛሊከ ስራ ላይ ያላችሁ ቢሮ ላይ ያላችሁ እሱቅ ላይ ያላችሁ ነጋዴዎችም ልትሆኑ ትችላላችሁ። ጀርባችሁን ፍራሻችሁ ላይ ተኝታችሁ ሊሆን ይችላል። በጎናችሁ ተኝታችሁ ሊሆን ይችላል። አላህን ተባረከ ወተዓላ እናውሳ እንቅልፍ እስካልያዘን ድረስ ዐላ አይ ሐል ወዐላ ኩሊል አሕዋል ማንኛውም አይነት ቦታ ላይ ሆነን አላህን እናውሳ። የተከለከለ ቦታ ላይ ብቻ ሲቀርብ ከሚስት ጋር ግንኙነት ስታደርግ

በዱንያ አልበለጥካቸውም፣ በፍጹም አትበልጣቸውም። በእርግጠኝነት ማለት ነው። አንተ ከነሱ ትተህ እንደነሱ ጀማዓ አልሰግድም ብለህ ለብቻ ብትሰራም እንኳን ጀማዓ ከሚሰግዱት ሰዎች በፍጹም አልተለይህም። አላህ የወሰነልህን እንጂ ሌላ አታገኝም። ስለዚህ አላህን አታስቀይም። ፈርድ ሶላት በጀማዓ ከመስገድ ወላ ስየማ፣ እዚህ ወር ላይ ልንጠናከር ይገባል። ራዋቲባ ቀብሊያና ባዕዲያዎችን ልክ እንደዚሁ ደካማ የሆኑ አቀማመጦችን እንጠንቀቅ። ወቅትን የሚያበላሹ ጊዜን የሚያጠፉ አላህ ያልተወሳባቸው የሆኑ ሰዓታቶችን የሚያሳልፉ የሆኑ ቅማጤዎችን እንጠንቀቅ። አሕባቢ አልኪራም የመንግሥት ሰራተኛ ከሆንክ ወይ የአንድ ግለሰብ ቀጥሮ የምሰራ ሰው ከሆንክ የስራህን ያለብህን ኃላፍትና በአግባቡ ተወጣ። በረመዷንም ከረመዷን ውጪም ቢሆን ማለት ነው ወላተኹን ተኹን አትሸውድ። ሰዓታት አትሸራርፍ። የሆነ ነገር አትጠቀም። ፊልሐቂቃ በአግባቡ ስራህን ስራ። ኸያናን አላህ አይወድም።

ወርዷ ብቻ የሰማይና የምድርን ስፋት የሚያክል ወርዷ ብቻ፣ ቁመቷን አላህ ተባረከ ወተዓላ ይወቅ። ይህችን ጀነት ለመግባት ተሽቀዳደሙ ይላል። ሳቢቁ ሙሳበቃ አንተን የሚሽቀዳደሙ ሰዎች አሉ። በገንዘብ የምትፎካከራቸው ሰዎች አሉ። በዱንያም ሳይሆን በዲንም ጉዳይ ላይ የሚሽቀዳደሙ ሰዎች አሉ። የተሻለውን ደረጃ ለማግኘት እነሱ ጋር ተወዳደር፣ ተፎካከሩ እያለን ነው። ሙሳበቃ ነው ያለው፣ መሽቀዳደም ነው ያለው። ለብቻህ አይደለም መሽቀዳደም ስለዚህ ይሄንን እናደርግ ይገባል። ቀድሞ የሚመጣ ከሆነ ማንም አይቀድመኝም። ቁርአን በብዛት የሚቀራ ከሆነ እኔ በብዛት እቀራለሁኝ። ጾሚን በአግባቡ ጾማለሁ በሚል አይነት መልኩ ተሽቀዳደሙ ይለናል አላህ ተባረከ ወተዓላ። ይሄ ደግሞ ጀነትን የሚያወርስ ነው። ያ ጀነት ያቺ ጀነት ኡዒደት ለዚነ አመኑ ቢላሂ ወሩሱሊህ ለአላህ ተባረከ በአላህና በመልእክተኞቹ ላመኑ ሰዎች የተዘጋጀች የሆነችውን ጀነት ዛሊከ ፈድሉላሂ

የቅድሙ ሙሳ በቃ ከሌላ ጋር ተሽቀዳደም ነበር። አሁን ደግሞ ወሳሪዑ ብቻህን ሆነ ገስግስ። ሰዓትን ለመሽቀዳደም እንደሚሮጥ ሰው ማለት ነው። ከዚህ ሰዓት ላይ ካልደረስ የሆነ አደጋ ይደርስብሃል የተባለ ሰው ያችን ሰዓት ለማለፍ ያችን ሰዓት ሳታልፍ በስተፊት ቀድሞ ለመሄድ እንደ እንደሚሮጥ ሰው ገስግስ ይላል። አላህ ተባረከ ወተዓላ ፍጠን ሮጥ ይላል ወደ አላህ ማህርታ ወደ ጀነት

በችግርም ጊዜ በድሎትም ጊዜ እያላቸውም እየሌላቸውም ኢንፋቅ የሚያደርጉ ናቸው። ራታቸውን ሳይበሉ ለሌላ ሰው አሳልፈው እራሳቸውን የሚሰጡ ናቸው። ኑሯቸው ካላቸው ላይ የሚሰጡ የሆኑ አካሎች ናቸው። ሙተቆች የሚባሉት እነዛ ናቸው። ሀል አንተ ሚንሁም ከእነሱ ነህ ሆይ? ራሳችንን እንፈትሽ። ወለካዚሚነል ገይዝ ቁጭት በሚያጋጥማቸው ሰዓት የሚያስቆጣ ነገር ሲያገኛቸው ያንን ቁጣቸውን ዋጥ አድርገው ውስጣቸውን እየበላቸው እየፈጃቸው ነገር ግን ወንድማቸው ላይ ችግር ሳያደርጉ የሚያልፉ አካሎች ናቸው። ወልካዚ ሚን አልገይዝ የሚያስቆጣ ነገር ሲኖር ውስጡን ሰውየውን አይበላውም ማለት አይደለም፣ አይጎዳውም ማለት አይደለም። ሰው በክብሩ ላይ ሲዘምትበት፣ በአካሉ ላይ የሆነ አደጋ ሲያደርስበት፣ ገንዘቡን ሲወስድበት፣ ውስጡን ይሰማዋል። ግን ያንን ተቋቁሞ ውስጡ እሳቱ እየበላው ወንድሙ ላይ ግን ችግር ላለማድረስ መሞከር። እሱን ላይ ችግር አደረሰ አይደለ? እኔ ደግሞ ስለ ችግር አላደረሰም ብሎ ቁጭቱን ዋጥ አድርጎ ይቅር ብሎ የሚያልፍ እንዲህ ናቸው ሙተቆች ማለት። የአላህ መልእክተኛ ዐለይሂ ሰላቱ ወሰላም ለነፍሳቸው አንድም ቀን ቃጥ ነው የምትለው እናታችን አይሻ አንድም ቀን ተበቅለው አያቁም፣ ኢላ ኢዘን ተህከት ህሩማቱላህ ያላህ ተባረከ ወተዓላ ያስቀመጣቸው ህግጋቶች ሲደፈሩ ብቻ ሲቀር የዛን ሰዓት አንበሳ ሆኖ ይነሳሉ። የአላህ መልእክተኛ ዐለይሂ ሰላቱ ወሰላም ስለ ራሳቸው ክብር ያደረጓቸውም ቢያደርጓቸው ደንታ የላቸውም፣ ዋይታ የላቸውም፣ ቦታ የላቸውም። ብዙ ችግር አድርሰውባቸዋል። ስለ ራሳቸው የተበቀሉት ነገር የላቸውም። ስለዚህ ከነዚህም መሆን አለብን። ወልዓፊነ ዐኒ ናስ ከሰዎች ይቅር ባይ መሆን። ሰዎች ብዙ የሚያደርሱብን ነገር ይኖራል፣ ያንን በይቅርታ የሚያልፍ መሆን ይጠበቅብናል። ወላሁ ዩሒቡል ሙሕሲኒን

አላህ ተባረከ ወተዓላ የሰማያት የምድር ሁሉ ፈጣሪ የሆነው የእሷ ሁሉ ተቆጣጣሪ የሆነው የጀነት የጀሃነም ባለቤት የሆነው የመስጠት የመንሳት ህይወት የመስጠት የመግደል ባለቤት የሆነው አላህ ፊት ለፊትህ ቢቆም እንዴት አድርገህ ትገዛው ነበር? ልክ እንደዛ አድርገህ ተገዛው አሉ ረሱል ዐለይሂ ሰላቱ ወሰላም። ይሄ ነው ኢህሳን የሚባለው። ዕባዳ ላይ በዚህ መልኩ መበራታት ነው። አንተ ማየት ባችል አይናችን አላህን ማየት ባይችል እንኳ ፈኢነሁ የራክ እሱ ፊት ለፊት ነው። ያ ያህልና ይህን አድርገህ ተገዛ ብለዋል ነቢያችን ዓለይሂ ሰላቱ ወሰላም። ሰዎች ጋር ያለን ሙዓመላ ከሰው ጋር ግብይት፣ ስንሻሻት፣ ስንከራይ፣ ስናከራይ፣ ቅጥረኛ ሆነን ስንገባ፣ ሰራተኛ ሆነን ስንገባ፣ ስናስገባ፣ መሰል የሆኑ ከሰው ጋር ስንሰራም ደግሞ የተሻለ ስነ ምግባር እንዲኖረን ነቢያችን ዓለይሂ ሰላቱ ወሰላም ተናግረዋል። አላህ ዘንዳ ተወዳጁ እኔ ዘንዳ የቂያማ ቀን በጣም ደረጃው ቀረብ የሚለውና ከሰው ሁሉ የበለጠ ክብር ያለው ሰው አሕሰነኩም አኽላቃ ብለዋል። ስነ ምግባራችሁ በጣም የተሻለ ሰው ሲሆን ነው እኔ ዘንዳ የሚቀርበው ብለዋል። አንተ ስነ ምግባርህ የወረደ ከሆነ፣ ከአላህ ጋር ስነ ምግባርህ የወረደ ከሆነ ከመኽሉቆች ጋር ፈከይፈ ተኩኑ ማዓ አላህ አው ማዓ ረሱልላህ ሶለላሁ ዐለይሂ ወሰለም፣ ከአላህ ጋር ቀረብ፣ ከአላህ መልእክተኛ ጋር ይህ ሰላቱ ወሰላም ቀረብ ማለታችንም ስለዚህ እነዚህን ነገሮች እንላበስ፣ የሙተቆችን ባህሪያት እንያዝ፣ በዚህ በረመዳን እንጠቀምበት። ይሄንን ረመዳን ለዕድሜ ልካችን ትምህርት ይዘንበት እንውጣ። ሐቂቃ ብዙ ነገሮችን ያስተምረናልና እንጠቀምበት። አላህ ተባረከ ወተዓላ ለዚህ ኡማ ሲል ነው በተለይ በተለይ ያችን ላይ ለተልቀድር የምትባለው እዚህ ረመዳን ላይ እያስቀመጠው፣ በየዓመቱ ያስቀመጣል። በየዓመቱ ላይ ለተልቀድር ያገኘ ሰው የቱን ያክል እንደሚሆን አስቡት። ነቢዩ ላህ ኑኅ አለይሂ ሰላቱ ወሰላም ለአንድ ሺህ ዓመት ያክል ቢቀመጡም እንኳ ከዛ በላይ የሚሆን እዛው አካባቢ በዳዕዋ ብቻ ዘጠኝ መቶ ሃምሳ ዓመት ስለቆዩ ማለት ነው። ያ ሰው ግን ረመዷን ላይ ያለችውን ለይለተል ቀድር በየዓመቱ ያገኘ ሰው ግን ከእሳቸው ሊበልጥ ይችላል። ምናልባት 30 ረመዷን አርባ ረመዷን ሊጾም ይችላል። አርባ ለይለተል ቀድር ቢያገኝ ሲባዛ በሰማንያ ሦስት ዓመት የቱን ያክል እንደሚሄድ እዩት።